ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቻችን አየር ጤና ላይ ያለው የሞኖ ሪል እስቴት ኮምፓውንድ በዚህ ደረጃ ግንባታው ደርሷል ማለት ነው። የምታዩትን ለማስጎብኘት ዛሬ ለማሳየት ነው የተገኘው ማለት ነው። ጥራቱን ጠብቆ ጠብቆ የተገነባው ሞኖ ሪል እስቴት አሁን ላይ የግንባታ ፕሮግረሳቸው ይሄን ይመስላል። ጥራት ባለው ደስ በሚል ሁኔታ ውበትን የሚማርክ ደስ በሚል ደረጃ የተገነባው ኮምፓውንድ ወይ ምርጥ የሆነ አፓርታማ ቤትና የንግድ ሱቅ ነው ማለት ነው። ከ1 እስከ 4 የንግድ ሱቅ ሲሆን ከአምስት እስከ አስራ ዘጠኝ ያለው አፓርታማ ቤት ነው ማለት ነው። ጥራቱን የጠበቀ አፓርታማ ነው እየተገነባ የሚገኘው አየር ጤና ላይ ነው። ድባብ ድምቀት፣ ለአየር ጤና ድባብ ወይም ድምቀት እየሆነ የሚገኘው መሆኑ ሪል ስቴት ኮምፓውንድ ስምንት ሺ ካሬ ላይ ያረፈ አጠቃላይ ኮምፓውንድ ቤት ነው እየገነባ የሚገኘው አራት ሺው ለግሪን ኤሪያ፣ ለልጆች መጫወቻ፣ ለባስኬትቦል እንዲሁም ለተጨማሪ የፓርኪንግ ቦታ ሲሆን አራት ሺው ደግሞ ላይ አምስት ህንፃዎች የሚቆም ይሆናል። አሁን ላይ ሁለት ህንፃዎች ለሽያጭ ወጥተው አንደኛው ግንባታው ስምንተኛ ፎቅ የደረሰ ሲሆን አንደኛው የቤዝመንት ስራ ተጀምሮለት እንደምታዩት ቤዝመንት ስራው በፍጥነት እየሄደ ይገኛል ማለት ነው። ስለዚህ ከስምንት ወይም ከአስር ፐርሰንት ቅድመ ክፍያ ጀምሮ ቤቶቹን ማግኘት ትችላላችሁ። እስከ መቶ ፐርሰንት ለምትከፍሉ ደንበኞቻችን ሰላሳ ፐርሰንት ቅናሽ አድርገን እንጠብቃችኋለን ማለት ነው። ወይም አምሳ ፐርሰንቱን ደግሞ ከሁለት ዓመት እስከ ሶስት ዓመት ከፍላችሁ ከጨረሳችሁ በኋላ ቀሪውን 50% ከባንክ ጋር አያይዘን ከወለድ ነጻ ለአስር ዓመት የምትከፍሉት ይሆናል ማለት ነው። ይህን በመሰለ አከፋፈል ይሄን የምታዩት ኮምፓውንድ መንደር ለሁለት ጊዜ ላይ ግሪን ኤሪያ ወይም ተጨማሪ ሶስት ህንፃዎች ተገንብተው እስከ ባዛኛው ዛፍ ድረስ ነው። ይሄ መሬቱ አጠቃላይ ስምንት ሺ ካሬው ማለት ነው። የምታዩትን ቆንጆ የሆነ ሰፈር ለመኖርም ለማከራየትም እጅግ ተመራጭ ይሆናል ማለት ነው። አየር ጤና፣ አየር ጤና ይህም ተብሎ የሚጠራበት ሞን ሪል ስቴት አየር ጤናን በዚህ መልኩ እያስዋባት ወይም እያደመቃት ይገኛል ማለት ነው። ሱቆቹን በስድስት ወር ለማስረከብ የአልሙኒየም ስራ ጨርሰን አሁን ጅብሰም እና የመብራት ስራዎችን እየሰራን እንገኛለን ማለት ነው። ስለዚህ ከመሆን ሪልስቴት ቤት ሲገዙ ምን ምን ያገኛሉ የሚለው ነገር ደግሞ ስጠይቁኝ፣ ግራውንድ ዋተር፣ አሁን ላይ ግራውንድ ዋተሩ ወጦ ህንፃው ራሱ እየተገነባ የሚገኘው በግራውንድ ዋተሩ ማለት አክቲቭ የሆነ ወይም አሁን ላይ ስራ ላይ የዋለ ግራውንድ ዋተር አለ ማለት ነው። የልጆች መጫወቻ፣ ግሪን ኤሪያ፣ ባስኬትቦል ሜዳ፣ ጂምናዚየም፣ ዋኛ ገንዳ፣ ሌሎችንም አሚኒቲዎች፣ ባካፕ ጀኔሬተር ሶስት ልጅ የራስ ይህን ሁሉ የአሟላ የሀያ አራት ሰዓት ደነጡን ሴኪሪቲ ካሜራ፣ ሌሎችንም የአሟላ ዘመናዊ ኮምፓውንድ መንደር ነው። የዚህ ድል ተጠቃሚ ሁኑ። አየር ጤና ላይ ቤቶችን በርካሽ በካሬ በስልሳ ዘጠኝ ሺ አምስት መቶ መቶ ፐርሰንት ለሚከፍል ደግሞ በካሬ አርባ ስምንት ሺ ስድስት መቶ አምሳ ብር። ይህ ዋጋ ግን የሚቆየው እስከ ህዳር ሰላሳ ብቻ ነው። ከህዳር ሰላሳ በኋላ አዲስ ዋጋ የምናወጣ መሆኑን እንገልጽላችሁ እንወዳለን። ሙን ሪል ስቴት እንሰኛለን። ደውሉልን በዜሮ ዘጠኝ ዜሮ አምስት ዘጠና ሶስት ሀያ ዘጠኝ አርባ ሁለት ደውሉ። እስከ ህዳር ሰላሳ ያለውን ዋጋ መጠቀም ትችላላችሁ ማለት ነው። ሱቆችን ሰላሳ ፐርሰንት ከፍላችሁ በስድስት ወር የምትረከቧቸው ይሆናል። ቤቶቹን ስምንት ፐርሰንት ወይም አስር ፐርሰንት ከፍላችሁ ቀሪውን ዝግብላችሁ በግንባታ ፕሮግሬስ የምትከፍሉት ይሆናል። ለበለጠ መረጃ ደውሉልን። እናመሰግናለን።